በታሪክ ነው። አይሆነውም። እኔ ችግር የለብኝም። ይቅርታ፣ እኔ ችግር የለብኝም። እኔ ነው መስራት ነው የምታወራው፣ እንደ አንተ አስር እንጂ እዚህ ጋር ዝርብኝ፣ ያገር ያለ እንዳትል፣ ውሃ እንኳን የሚያቀብልህ የለም። ካፕታን እያደረጋችሁ

በነገራችሁ ላይ እሱ ላይ አላሰብኩበትም። ያው ለመቅጣት ዝግጁ እየሆንኩን ስለሆነ በደንብ አንተም ለመቀጣት ተዘጋጅ። ጋይስ ደግሞ በደንብ ታብታብ አድርጉ። አይ ቅጩ እያሉ ነው። እኔ አንተን ከተቀበልኩት የነሱን ማሳብ መቀበል ግዴታ ነው። አስር ሺህ ማት ትፈራለህ አ ሰርቼ አላውቅም ግን ደግሞ ቅጣት በአስር አመሰግናለሁ የኔ ማርሸ። ሁለተኛውን ደግሞ በዝላታችሁ፣ እንደውም ባየው ሰውዳችሁ የኔ ቤስት

ራሴ ቤሉ ባለ አለችኝ። የራሴ ክላስ እዛ ነው ያለሁት። ከዛ ውጭ ያለውን ደግሞ ማሳያ አለው ከፈለግ። ኦኬ ማይ ፋሚሊ እንግዲህ በጣም ነው ወዳችሁ ታውቃላችሁ። ላይቭ ላይ እንደሆንኩ እያወቅም የደውል ሰው አለ።